መልሰናል አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። በኮንፈረንስ ሊግ ፍፃሜ የሚጫወቱት ቡድኖችም ተለይተዋል፣ ቼልሲና እንደዚሁም ሪያል ቤቲስ። ይህንን ጉዳይ እንመልከት። ሪያል ቤቲስ ትናንትና ፊዮረንቲናን አሸንፎ ነው ለፍፃሜ የደረሰው። ለቼልሲ ቀላል ጨዋታ አይሆንም። በተለይ ደግሞ ሪያል ቤቲስ ባለፉት ወራት ጥሩ መሻሻል ላይ ነው የሚገኘው። ስለዚህ አሁንም ቢሆን የአውሮፓ ሻምፒዮንስ ሊግ ላይ መሳተፍ እድል አላቸው። በአንድ ነጥብ ነው አደረቀው የሚገኙት፣ ምክንያቱም ስፔን አምስት ቡድኖችን ታሳትፋለች። የአንቶኒ ዝውውር ግን ቡድኑን በተወሰነ መንገድ በሚገባው ያሻሻለ ይመስላል። እንመልከተኝ ጉዳይ ልክ ነው። በ2025 ከባርሴሎና ቀጥሎ ምርጡ ኢንፎርም ቡድን ሪያል ቤቲስ ነው። ትላንትና ወደ ኤስታዲዮ አርቴሚዮ ፍራንኪ ሄዶ ሁለት ለሁለት ተለያይቷል። ሁለቱም ጎሎች ላይ አንቶኒ የማንቸስተር ዩናይትዱ ተጫዋች፣ በውሰት ለሪያል ቤቲስ እየተጫወተ ያለው ተጫዋች ተሳትፏል። አንደኛው በጣም ድንቅ የቅጣት ምት ጎል ነበር። ደ ሄያና አንቶኒ እንደገና በድጋሚ ተገናኝተዋል። ሁለት የቀድሞ የዩናይትድ ተጫዋቾች። ባለፈው በቀኝ እግሩ በቤኒቶ ቪያ ማሪን አስደናቂ ጎል አስቆጥሮ ነበር። እኔ ስንት ጊዜ ከእሱ ጋር ተጫዋች አሉ ኮ ምናምን አንዴም በቀኝ እግሩ በልምምድ ሜዳ ላይ ጎል አስቆጥሮብኝ አያውቅም አለ። ግን ኮንፊደንስ እንደዛ ነው የሚያረጋችሁ፣ ባላችሁበት ሰራውንዲንግ መወደድ እንደዛ ነው የሚያረጋችሁ፣ አለ ኢንቫይሮንመንት እንደዛ ነው የሚያረጋችሁ። በቃ አሁን የራስ መተማመን ስላለው ነው እንጂ በቀኝ እግሩ የሚሞክር ተጫዋች አይደለም እንደ ማለት አይነት። ትላንትና ደግሞ በግራ እግሩ የሚደንቅ ደግሞ ጎል ሲያስቆጥር ሰሞኑን እያስቆጠራቸው በጠቅላላው ወደ ቤቲስ ከሄደ በኋላ እያስቆጠራቸው ያሉት ጎሎች ኳሊቲ የሚገርም ነው። ማስቆጠር አንድ ነገር ነው። ስታቲስቲክሱ በአጠቃላይ ይገርማል። በዩናይትድ ያየነው ተጫዋችን በጭራሽ አይመስልም። ሲጀመር፣ አንዳንድ ጨዋታዎች ላይ፣ በጠቅላላው በመጀመሪያው ሲዝን በተለይ በፕሮዳክሽን በኩል በውጤታማነት በኩል የሚደንቅ ጊዜ ነው እያሳለፈ ያለው። ግን ቼልሲ ትናንትና ከዩርጋርደን ጋር ነው ጨዋታውን ያደረገው። ያው መጀመሪያ አልቋል ይሄ ጨዋታ አራት ለአንድ ከሜዳ ውጭ አሸንፎ ስለተመለሰ ትናንትና፣ አሰልጣኙም በቀደም ሊቨርፑልን ካሸነፈው ቡድን ማርክ ኩኩሬያ ብቻ ነው ጨዋታውን የጀመረው። ስለዚህ በአብዛኛው በሁለተኛው ቡድን ነበር የተጫወተው። ሌላ ጎል በከለም በዲውዝብሪ ሆል አማካይነት አስቆጥሮ አንድ ለዜሮ አሸንፏል። ቼልሲ ሌሎች ቡድኖች ያላደረጉትን ታሪክ የመስራት እድል አለው። ግን ማሬስካ ከቤቲስ ጋር ነው የሚጫወተው እና ምን ማለት እንደሆነ ያውቃል ከቤቲስ ጋር መጫወት ምክንያቱም የሴቪያ ተጫዋች ነበር እና ጨዋታው ሲያልቅ ምን አለ? እንደማይወዱኝ እኮ አቃለዋል። የሴቪል ደርቢ ውስጥ ስለተጫወተ ኤል ግራን ደርቢ የሚባለው የዛ ተሳታፊ ስለነበር እንዲሁም አንዴ አንድ ለ ለዜሮ ስላሸንፋጭ እኔ ነበርኩ ጎል ያገባሁት እና የቤቲስ ደጋፊዎች ች የሴቪያ ተጫዋች ስለ ስለነበርኩ አይወዱኝም አለ። ምርጥ ተጫዋች ነበር ለነገው እዛ በነበረበት ጊዜ የሴቪያ የዩሮፓ ሊግ ማሸነፍ ሲጀምር ሁሉ የዚያ ቡድን አባል ነበር። ባለቤቴ ነው ያገኘኋት ሴቪል ከተማ ውስጥ ነው አለ። የመጀመሪያ ልጅ የተወለደው ሴቪል ከተማ ውስጥ ነው አለ። ስለዚህ ከዚህ ከተማ ጋር ከፍ ያለ ቁርኝታ ያለኝ አለ። ስለዚህ ለእሱ ለራሱ የሆነ ከቀደመ የተጫዋችነት ታሪኩ ጋር መልሶ የሚያቆራኙ አይነት ነው። ለአሰልጣኙ ግን ቼልሲ ማንም የአውሮፓ ማንም የእንግሊዝ ቡድን አድርጎት የማያውቀውን አይ ቲንክ በአውሮፓም የመጀመሪያው ይሆናል መሰለኝ ሁሉንም ኮምፒቲሽን ያሸነፈ የመጀመሪያው ቡድን ሊሆን ይችላል። ምክንያቱም ከዚህ በፊት ሱፐር ካፕን አሸንፏል። ካፕ ዊነርስ ካፕን አሸንፏል። በሁለት አጋጣሚዎች ዩሮፓ ሊግን አሸንፏል። እንዲሁም በሁለት አጋጣሚዎች ቻምፒየንስ ሊግን አሸንፏል። በሁለት አጋጣሚዎች አሁን ኮንፍረንስ ሊግን ካሸነፈ በአምስት የተለያዩ ውድድሮች የዩኤፋን ውድድሮች ያሸነፈ የመጀመሪያው ቡድን ሊሆን ይችላል ማለት ነው። በፖላንድ ነው የፍጻሜው ጨዋታ የሚደረገው፣ እንግዲህ ከሀያ ቀን በኋላ ይደረጋል። ግን ቼልሲ እንደምታወቂው በሁለቱም ቡድኖች ሪያል ቤቲስም ቼልሲም በቻምፒየንስ ሊግ ለመሳተፍ በሊግ ፉክክር ውስጥ ያሉ በመሆናቸው ምክንያት ማንቸስተር ዩናይትድ እና ቶተንሃም ለምሳሌ በዩሮፓ ሊግ ያላቸው አይነት ቅንጦት የላቸው። አሰልጣኝ አሞሪም አሁን ትላንት ከጨዋታው በኋላ ምን ሲል ነበር? እንግዲህ ሁለት ሳምንት ገደማ፣ ከሁለት ሳምንት ያነሰ ጊዜ ይቀራል። ከዛ የተጫዋቾቹን ደቂቃ ማኔጅ ማድረግ ላይ እናተኩራለን። ጉዳት እንዳይከሰታል አሁን እሁድ ከኒውካስል ጋር ነው የሚጫወተው ቼልሲ። ስለዚህ የትላንትናውን ጨዋታ ሲያደርግ የቤት ስራቸውንም በማጠናቀቃቸው የተነሳ የግድ ዋናውን ኮስተር ያለውን ቡድን የመጠቀም ግዴታ አልነበረበትም። ሬጂ ዋልሽ የሚባለውን ተጫዋች እንዲሁም አስጀምሮታል። በቀደም ተቀይሮ ገብቶ የተጫወተውን ተጫዋች ብዙ አካዳሚ ተጫዋቾችን እየተጠቀመ ነው። በዚህ ጨዋታ ላይ ታይሪክ ጆርጅም በድጋሚ ተሰልፏል። እንዲያውም ለኬረን ለኬርን እንዲ ወዝብሪ ሆል የመጨረሻውን ኳስ የሰጠው ተጫዋች ሱ ነው ስለዚህ ፍጻሜ ይደርሷል። ቼልሲ ለእኔ ለቤቲስ አይነት ቡድኖች ነው የበለጠ ስቶሪ የሚሆኑ። ቼልሲ ከዚህ የበለጡ ትልልቅ ዋንጫዎችን ሲያሸንፍ ስላየን፣ ባለፈው 15 ዓመት እንኳ ሁለት ጊዜ ቻምፒየንስ ሊግ ስላየን፣ ከሮማን አብራሞቪች መምጣት በኋላ እንኳን አምስት ጊዜ ፕሪሚየር ሊግ ሲያሸንፍ ስላየን በእነዚህ አመታት ውስጥም ሲቲ የእንግሊዝን እግር ኳስ ዶሚኔት ማድረግ እስኪጀምር ድረስ ሮማን አብራሞቪች የቼልሲ ባለቤት ከሆኑበት ጊዜ ጀምሮ የቼልሲን ያህል ብዙ ዋንጫ ያሸነፈ ቡድን የለም፣ በሁሉም ውድድሮች ሶ ብዙ አይተዋል። የቼልሲ ደጋፊዎች ዋንጫ አይጠላም። ግን በቻምፒየንስ ሊግ ስኳድ በቻምፒየንስ ሊግ በጀት ኮንፈረንስ ሊግን ማሸነፍ ያን ያህል ብዙ ላይ ያኩራራ አይችልም። ለቤቲስ ግን ቻምፒየንስ ሊግ ማሸነፍ አይችልም፣ ቻምፒየንስ ሊግ መሳተፍ ራሱ ረጅም ጊዜ ሆኗቸዋል። ሀያ ዓመት ሆኗቸዋል መሰለኝ ቻምፒየንስ ሊግ ላይ ቤቲስን ካየ በጣም ቆይቷል። በቻምፒየንስ ሊግ ካየ ነው። አሁን አንድ ነጥብ ብቻ ነው እንዳልሹ፣ ሀምሳ ስምንት ሀምሳ ሰባት ነጥብ ነው። ከቪያሪያል ጋር የአንድ ነጥብ ልዩነት ነው ያላቸው። ጥሩ ፎርም ላይ ያለ ቡድን። የአንቶኒ ነገር ግን አስደናቂ ነው። ትላንትና ጨዋታው ካለቀ በኋላ ሲያነባ አይተነዋል። በተለይ ለኤዛል ዙዌ የሰጠው ኳስ መጀመሪያ ጎል አስቆጠረ። ግን ሮቢን ጎሰንስ ሁለት ጎሎች አስቆጠረና የፊዮረንቲና ፉልባክ ጨዋታው እኩል ሆኖ ነበር። መጀመሪያ ሁለት ለአንድ አሸንፎ ወስደ ነበር ሁለቱም ሁለት ለአንድ ሁለት ለአንድ እና በተጨማሪ ሰዓት ነው የመጨረሻውን ኳሴ የሰጠው። ሁለቱም ጎሎች ላይ በቀጥታ ተሳትፏል። ሰሞኑን አንቶኒ ደ ትሪያና እናግትሃለን የመጀመሪያ ማስጠንቀቂያ ነው ይሄ እናግትህና እዚሁ እናስቀርሃለን ብሎት ነበር። ኢስኮ ኢስኮ አላርኮም ወደ ቤቲስ ከመጣ በኋላ 14 ጎሎች ላይ ነው በ21 ጨዋታዎች ላይ በቀጥታ የተሳተፈው። ለዩናይትድ ሁለት አመት ከምናምን ተጫውቶ ሁለት አመት ተኩል ተጫውቶ 15 የጎል ኮንትሪቢሽን ነበሩ አሁን 14 8 ጎል 8 8 ጎል 6 አሲስት እና አብዛኞቹ ደግሞ ዋና ዋና ናቸው። ቤቲስ ካለፉት ካለፍ 16 ጨዋታዎች አንዱን ብቻ ነው የተሸነፈው። አራታቸው ወጥቷል። የተቀሩትን አስራ ሁለት ጨዋታዎች ድል አድርጓል። 100 ሚሊዮን የወጣበት ተጫዋች ነው እንደሚታወቀው፣ ከአያክስ በመጣበት ጊዜ ኤክስፔክቴሽኑ ሁሉ ከፍተኛ ነበር። ግን አንድ ቤቲስ በቅርብ ጊዜ የሚከተለው ፖሊሲ አለ ትራንስፎርሜሽን የሚያስፈልጋቸው በብዙ ትልልቅ ክለቦች ውስጥ ጥሩ እየተጫወቱ ያልሆኑ ግን ክህሎት እንዳላቸው የሚታወቁ ተጫዋቾችን ፈልጎ ማግኘት ነው። የቴክኒክ ዲፓርትመንቱን ማኑ ፋሃርዶ የሚባሉ ሰው ናቸው የሚመሩት። አንቶኒ በዛቸው ዝርዝር ውስጥ ከነበሩ ተጫዋቾች መካከል አንዱ። ጥር ላይ ብቻ አልነበረም ተጫዋቹን ለማስፈረም ሞክረው የነበሩት። በፕሪሲዝን ዩናይትድ ከቤቲስ ጋር በሁለቱም ክረምቶች ተጫውቷል። ስለዚህ በቤቲስ ሰዎችና በዩናይትድ ሰዎች መካከል ጥሩ ግንኙነት አለ እና አንቶኒን በውሰት ልትሰጡን ትፈቅዳላችሁ ብለው መጀመሪያ የጠየቁት ባለፈው ጁላይ ነው። ጃንዋሪ ሲመጣ ተሳካ እንጂ አንድ ነጥብ አምስት ሚሊዮን ዩሮ ብቻ ነው ለውሰት የከፈሉት እና ደሞዙ ነው። አሁን ከመጣ በኋላ እንዴት እንደሚያቆዩት አይታወቅም፣ ግን ለስፔን ብዙሃን መገናኛዎች እንደሚሉት እንዴትም ማድረጋችሁ አቆዩኝ ነው እያላቸው ያለው። ያው እኔ ወደ ዩናይትድ ተመልሶ ይጫወታል ብዬ አላስብም። ምንም እንኳ ጥሩ ቢጫወት ዩናይትድም ጥሩ መጫወቱ የሚጠቅመው ነገር ፈላጊዎች ይኖሩታል። አሁን ሰሞኑ አትሌቲኮ ማድሪድ ይፈልጓል የሚሉ ሪፖርቶች እንሰማ ነበር። ምን ያህል ሰብስታንቲቭ ነው እናያለን። ስድስት የቪዲዮ ጥሪዎች አድርገዋል ከዩናይትድ ሰዎች ጋር። ይህንን ተጫዋች ወደ ቤኔቶ ቪያ ማሪን ወደ ሴቪል የቬርዲ ብላንኮስ ተጫዋች ለማድረግ ብዙ ጥረት አድርገዋል። በኋላ ማኑኤል ፔሌግሪንም ደውለው በክህሎት እተማመናለሁ ወደ አያክሱ ተጫዋችነት መልሳለሁ ብለው ቃል ገብተውለታል። እዛ አዮዜ ፔሬዝ ኔቢል ፌኪር ጆቫኒ ሎሴልሶ ኢስኮ አላርኮ አይነት ተጫዋቾች የእግር ኳስ ህይወታቸው ያንሰራራበት ቦታ ነው። ትላንትና የሬኔሰንስ ከተማ ነች ይባላል፣ አይደለም። በታሪክ ፍሎረንስ ትልቅ ስፍራ ያላት ከተማ ነች። በሬኔሰንስ ከተማ ውስጥ ቡድኑ ለፍጻሜ አድርሷል። ቤቲስ ሁሌ በውድድሮች ፍጻሜ ላይ የምናገኘው ቡድን አይደለም። ተጽዕኖ በጣም ፈጣንና አስደናቂ ነው። ባለፈው እንዲሁ እንደ አይነት ጎል አስቆጥሮ ስለነበር፣ አሁን እንግዲህ የመግዛት አማራጭ የለውም ቤቲስ ተጫዋቹን። ወይም ምንድ ነው በኮንትራት ውስጥ ኦፕሽን ቱ ባይ የሚባል አለ፣ ወይም ኦብሊጌሽን ቱ ባይ የሚባል ሁለቱም የሉ። ስለዚህ ተጫዋቹን ማስፈረም የሚፈልጉ ከሆነ ወይ ዩናይትድ ይጠይቃል የሚባለውን አርባ ሚሊዮን አካባቢ መክፈል አለባቸው። ቤቲስ አርባ ሚሊዮን የሉ አይከፍልም። ለዚህ ነው መዋጮ ምናምን ሲል የነበረው ባለው ሲል የነበረው ኢስኮ እንደቀልድ ብዙ ብራዚሊያን ተጫዋቾች መክረውት ነበር አሉ አንደኛው የሆነ ጊዜ ዓለም ውዱ ተጫዋች የነበረው ዴኒልሰን በማያቋርጥ ፔዳላዳው የሚታወቀው ተጫዋች እና ሪካርዶ ኦሊቬራ ሌላ በቤቲስ ድንቅ ነበር የምናስታውሰው የታወቀ ጎል አስቆጣሪ ተጫዋቾች ጠይቀውት ነበር። በ13ት የሊግ ጨዋታዎች ቤቲስ ዘጠኝ አሸንፏል፣ ሁለታቸው ወጥቷል፣ አንድ ብቻ ነው የተሸነፈው። ከዲሴምበር ወዲህ አስራ ሁለተኛ ነበሩ ሲመጣ ከየትኛውም የአውሮፓ ውድድር ተሳትፎ በአምስት ነጥብ ርቀት ላይ ነበሩ፣ ከየትኛውም የኮንፈረንስ ሊግን ጨምሮ። አሁን ከቻምፒየንስ ሊግ ተሳትፎ በአንድ ነጥብ ነው የሚያንሱት። በእርግጥ የኢስኮም ከጉዳት ማገገም አስፈላጊ ነበር፣ ግን በሁለቱ መካከል ሌሎችም ዝውውሮች አድርገዋል። በእርግጥ እና ትራንስፎርሜሽኑ በጣም በጣም አስደናቂ ነው። አሁን ይሄ እንግዲህ ተጫዋች በ98 ጨዋታ 15 የጎል ተሳትፎ የነበረው ተጫዋች በ20 ምናምን ጨዋታ ያንን እኩል ሊሆን አንድ እንግዲህ ስለምን እንደሚነግረን አላውቅም። የዚህ ተጫዋች በቤቲስ ሄዶ ስኬታማ መሆን ቪያሪያል ፈላጊው ነበር፣ ግን ቤቲስን ነው የመረጠው። ሞቃት የአየር ጠባይ ከብራዚል ጋር የሚመሳሰል የኑሮ ስርዓት ወዳለበት ቦታ ነው የመጣው። የሚደንቅ ነው። የቡድኑ ዋና ፕሮታጎንስት እሱ ነው ይላል ሲድሎ ሲጽፍ ስለሱ። ስለዚህ ከቼልሲ ጋር ከእንግሊዝ ቡድን ጋር ደግሞ ከሀያ ቀን በኋላ በሚደረግ የፍጻሜ ጨዋታ እናየዋለን። ቤቲስ ከቼልሲ ግን እንመሳ እንዳነሳሹ ደግሞ ቼልሲ እስካሁን ከገጠማቸው ቡድኖች ፊዮረንቲናንም ቢገጥም ቤቲስንም ቢገጥም ከበድ ከሚል ቡድን ጋር የሚያደርገው የመጀመሪያው የመር ጨዋታ ይመስለኛል። ሌሎቹ በሙሉ በጣም ቀላል ጨዋታዎች ነበሩ ለቼልሲ አይነት መጠን ላለው ቡድን።